የተከበራቸው አድማጮቻችን እንደምንሰነበታችው የመጽሐፍት ጓዳ ፕሮግራማችን እንጀምረናል። የመጽሐፍት ጓዳ ፕሮግራማችን እንደሚታወቀው የተለያዩ ጉዳዮች ላይ ትኩረት አድርገው የተጻፉ መጽሐፍትን እየመረጥን ከነዚህ መጽሐፍት ጸሐፊያን ጋር ሀሳቦችን እያነሰን ቆይታ የምናደርግበት እንደሆነ ይታወቃል። ዛሬም በሚኖረን የመጽሐፍት ጓዳ ቆይታችን አንድ ጥሩ ሀሳብ ያነሳ መጽሐፍ መርጬላችኋለሁ። ደንባራዎቹ መገናኛ ብዙኃን በሚል ርዕስ ሰሞኑን ወደ አንባቢ የደረሰ መጽሐፍ ነው። የዚህ መጽሐፍ ጸሐፊ ዶክተር ጀማል ሙሐመድ ይባላሉ። ይሄ መጽሐፍ የወጎች ስብስብ የሆነ መጽሐፍ ነው። አጠቃላይ 297 የገጽ ብዛት ያለው መጽሐፍ ነው። ዶክተር ጀማል ሙሐመድ ማን ናቸው ካላቸው በዚህ በመጽሐፉ ላይ ስለ ደራሲው በሚል እርሳቸውን የገለጸ ሀሳብ አለ ዶክተር ጀማል ሙሐመድ ከእንግሊዝ ሀገር በሚዲያና ኮሚኒኬሽን ማስተር ዲግሪ አላቸው። ከህንድ ሀገር በጋዜጠኝነትና ማስ ኮሚኒኬሽን ዶክተሬት ዲግሪ ያከናወኗቸው ሙያዊ አገልግሎቶች ደግሞ በጋዜጠኝነት ሙያ ለ13 ዓመታት፣ በባህር ዳር ዩኒቨርሲቲ በጋዜጠኝነትና ኮሚኒኬሽን መምህርነት ከ17 ዓመት በላይ፣ እንደዚሁም የፒኤችዲና የማስተርስ ተማሪዎችን ማማከርና መፈተን፣ የምርምርና የስልጠና ፕሮጀክቶችን ወደ ዩኒቨርሲቲ ማምጣትና መምራት፣ የጥናትና የምርምር ስራዎችን በታዋቂ ጆርናሎች ላይ ማሳተም ለጋዜጠኞች፣ ለኮሚኒኬሽን ባለሙያዎችና ለዩኒቨርሲቲና ለሁለተኛ ደረጃ ተማሪዎች ስልጠናዎችን መስጠት እያዝናኑ የሚያስተምሩ መጣጥፎችን ወጎችንና ግጥሞችን በተለያዩ ጋዜጣዎችና ና መጽሄቶች ላይ ማሳተም በሪፖርተር ጋዜጣ ሆድና የሆድ ነገር በሚል ርዕስ ተከታታይ ወጎችን በማቅረብ ስለ አመጋገብ ባህላችንና ባህሉን ስለ ተቆራኘው ተረክታችን አስደማሚ እይታዎችን ሲያጋሩን የቆዩ ናቸው። ስለዚህ ዛሬ ደንበራዎቹ መገናኛ ብዙሀን የሚለውን መጽሐፋቸውን አስመልክቶ ልናወጋ ዶክተር ጀማል እዚህ ስቱዲያችን ተገኝተዋል። ዶክተር እንኳን ደና መጡ። እንኳን ደና ቆያቸው። እንግዲህ በቅርቡ ነው መጽሐፍ ትወት ደንበራዎቹ መገናኛ ብዙሀን በሚል ረስ ወደ አንባቢ የደረሰው ብዙዎቹ እጅ ላይ ገብቶ ብዙዎቹ እያነበቡት እንደሆነ ተመልክቻለሁ። እኔም ሰሞኑን ይህን መጽሐፍ አንብቤዋለሁ። የደንባራዎቹ መገናኛ ብዙሀን በሚል ርዕስ ሁለት መጣጥፎችንና እንደዚሁም ሌሎች ጉዳዮች ላይ ያተኮሩ ወጎችን ሰብሰብ አድርገው የጻፉበት መጽሐፍት ሆነው ስለዚህ ወደ አንባቢ ከደረሰ ጊዜ ጀምሮ ያለው ተነባቢነቱን እንዴት ታዘቡት ምናልባት ከአንባቢዎችም አንብበውት የተለየ ሀሳብና አስተያየትም የደረሰውት ካለ ከእሱን ጀምር እስኪ ያው በቅርብ ጊዜ ነው ወደ ስርጭት የገባው በዚህ አጭር ጊዜ ውስጥ ያው ብዙ አስተያየት ለመስጠት የሚያመች አይደለም። ዞሮ ዞሮ ግን ያነበቡ ሰዎች ምረቃም በዩኒቨርስቲ ውስጥ አካሄደናል። እዛ ላይ ከባህል አንጻር፣ ከስነ ጽሁፍ አንጻር እና ደግሞ ከጋዜጠኞች አንጻር ሶስት ምሁራን የራሳቸውን አስተያየት አቅርበዋል። እዛው መድረክ ላይም የተለያዩ ሀሳብ ያላቸው ሰዎች ጥያቄዎችንም አስተያየቶችም ሰጥተዋል። ሌላ ሰዎች ደግሞ ልክ እንዳንተው ያነበቡ እና የተወሰኑ ሀሳባቸው ሼር ያደረጉ ሰዎች አሉ። ሀሳባቸው ጥሩ ነው። በመጽሐፍ ውስጥ ያሉት ጉዳዮች ከሁለት ማለት ደንባራዎቹ የሚለው ሁለት መጣጥፎ ሲሆኑ ሌሎቹ ወደ ሀያ አራት የሚሆኑ ደግሞ በተለያዩ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ጉዳዮች ላይ የተጻፉ ናቸው። ስለዚህ ያው ሰዎች እንደ ፍላጎታቸውን የፍላጎታቸው ሊሆን የሚችል ነገር ያገኛሉ እና ያ እንግዲህ አንዱ የመጽሐፉ ጥቅም ይሄ ነው። የተጻፈው ለጋዜጠኞች ለማን ሳይሆን ለማንኛውም ኅብረተሰብ ሊያየው ሊዝናናበት እና ወይም ደግሞ ምናልባት እሱ ባላየበት የሚታይ ነገርም እንዳለ ሊያመላክት የሚችል ነገር ነው። ስለዚህ አሁን ባለው አስተያየቶቹን ለመመዘን የሚያስችል ነገር የለም፣ ግን ያነበቡ ሰዎች የሚሰጡ ሰው አስተያየት በጣም ጥሩና የሚያበረታታ ነው። በድምሩ ጥሩ ነው ብዬ ነው የማስበው። መልካም። ቀደም ሲል እርስዎንም ለአድማጮች ሳስተዋውቅ ለበርካታ ዓመታት በጋዜጠኝነት ሰርተዋል፣ እንደዚሁም ደግሞ ከዛም በኋላ በመምህርነትም የጋዜጠኝነት መምህር ሆኖ ለበርካታ ዓመታት እንደዚሁ ሰርተዋል እና የጋዜጠኛ ሆኖ ሙያው ላይ መስራትና ከዛ በኋላ ደግሞ የጋዜጠኝነት የትምህርት ክፍል መምህር ሆኖ መስራት ያላቸው ተመጋጋቢነት ልዩነትም ካላቸው ይህንን እርስዎ በልምድ ታዝበውታልና ምን ይመስላል ተመጋጋቢነቱ? ምንም ጥያቄ የለውም። ጋዜጠኝነትን ሰርትኸው በውስጡ አልፈህበት ከዚያ በኋላ ደግሞ እሱን ማስተማር፣ ከዚህ የበለጠ ትልቅ ነገር የለም። ለዚህ ብቻ ሳይሆን እንዲሁም እንደ እኔ ሀሳብ ሌሎች ሰዎችም የተወሰነ ሊማሩ በሚፈልጉበት ኤሪያ ላይ ልምድ ኖሯቸው ወደ ትምህርት አለም ሲገቡ ትምህርቱ እጅግ በጣም የሚያስደስት የሚያዝናናህና እውቀት በየጊዜው የምትጨምርበት የምታስተምር ደግሞ ከሆነ ለተማሪዎችህ በከፍተኛ ደረጃ ተግባራዊ በሆነ መንገድ እያገናኘህ ትምህርቱን የምታቀርብበት ነው የሚሆነው። እና አንዱ ምናልባትም በሀገራችን ያለው አንዱ ትምህርት ተቋሞች ላይ ያለው አንዱ ችግር አንድ ሰው የመጀመሪያ ዲግሪውን በሆነ ትምህርት ይይዛል። እዛ ጥሩ ውጤት ያመጣል። እዛው ይቀራል። ከዚያ ቀጥሎ እዚያው ማስተሩን ይቀጥላል። እዛው ይቀራል። እዛ ዩኒቨርሲቲ ውስጥ ሰቀለ ነው የሚባለው፣ ይቀራል። ምናለት ሰቀለ አሁን ተቀይሩ እንደው አላውቅም፣ እንግዲህ በዘመናዊ ቋንቋ። ከዚያ ደግሞ እንደገና ማስተውን እዛ ይሰራል፣ ፒኤችዲ እዛ ይሰራል። ያን የተማረው ትምህርት ግን መሬት ላይ ላለው ህብረተሰብ፣ ወይ በጤና ነው፣ ወይ በትምህርት ነው፣ ወይ በግብርና ነው፣ በሆነ መንገድ ህብረተሰቡን ሊያገለግል የሚችል ነገር ነው የተማረው። ስለዚህ ምድር ላይ ግን አልተገናኘም ያ ትምህርት ስለዚህ የተወሰነ ልምድ መኖሩ አንድን ሰው ለሚያስተምረው ትምህርት እጅግ በጣም እጅግ በጣም ነው የሚጠቅመው። በእርግጥ ስለ ጋዜጠኝነት አጀማመሬ እንግዲህ በቃ ጠየቀኝም በኋላ ላወራ እችላለሁ። እዚህ መጽሐፍ ውስጥም አስቀምጨዋለሁ። በግድ ከመምህርነት ነው ጋዜጠኛ ትሆናለህ ተብዬ ነው ጋዜጠኛ ሆንኩት፣ እና እንዴት መሆኔ እንዳወቁት አላውቅም። ምክንያቱም አንዳንድ ጊዜ እንደዛ ሲያደርጉ ተደናግረህም ተደና ብረህም ልትወጣ ትችላለህ፣ ወይ ያልሆነም ለመሆን ችህ ያለሁ ጋዜጠኝነትን ሰርቶ መምህር መሆን በጣም በጣም በጣም ለተማሪዎች እጅግ በጣም ነው የሚጠቅመው። ምክንያቱም የምታስተምራቸው ትምህርት በቲዮሪ ወይም ደግሞ በነቢብ ላይ ብቻ በፕሪንሲፕል ብቻ ወይም ደግሞ ሀሳቡ ላይ ብቻ ተንጠልጥሎ የሚቀር ሳይሆን በቀጥታ እያንዳንዷን ነገር ከተግባር ጋር ታገናኝላቸዋለህ። ያ ደግሞ ምን ያደርገዋል? ለተማሪዎቹ እጅግ በጣም ጠቃሚ የሆነ ትምህርት ይሆንላቸዋል። እና ተግባርን ለማገናኝ ይጠቅማል። ይህን ጥያቄ ያነሳሁት ምንድን ነው አሁን ብዙዎቹ በተለይ አሁን ከቅርብ ዓመታት ወዲህ በርካታ የከፍተኛ ትምህርት ተቋማት የጋዜጠኝነት ትምህርትን እየሰጡ ነው የሚገኙት ና በዛ የትምህርት ክፍልም በርካታ ተመራቂዎች እየወጡ ወደ መገናኛ ብዙኃን ይቀላቀላሉ ወደ ስራው ዓለም እና እዛ የትምህርት ተቋማት የሚያስተምሩን ቲዎሪው የሚባለው ተግባር ላይ ያልተፈተነ እና አጠቃላይ ውጭ ላይ ያለውን ኤንቫይሮንመንት ውጭ ላይ ያለውን ከባቢም ከግምት ውስጥ ያላስገባ አይነት ነገር ነው፣ አይገናኝም የሚሉ አሉ። እርስዎ ደግሞ መጀመሪያ የጋዜጠኝነት አለሙ ላይ የስራ ዘርፉ ላይ ሆነው በኋላ ወደ መምህርነት ገብተዋል ና ይህን እንዴት አዩት? የስራው ላይ በነበሩትና እዛ ገብተው ደግሞ ቲዎሪዎችን ለተማሪዎች የሚነገሩ ቲዎሪዎችን ሲመለከቷቸው ከእኛ ሀገር አጠቃላይ የሀገር መንግስት የፕላትፎርም ጋር ይገናኛሉ? ምን አይነት ፈተና አስተውለዋል ለማለት ፈልግ። በጣም ጥሩ። ቴዎሪ የማይገናኝና የሚያስቸግርህ ቴዎሪውን ብቻ ስትማረው ነው። ምድር ላይ የማይገናኝ ቴዎሪ የለም። ግን በምን መንገድ እኛ እናገናኘዋለን ነው፣ በምን መንገድ ነው እኛ የምናዋድደው ነው። ምክንያቱም ቴዎሪውን ብቻ ከተማር፣ ነቢውን ብቻ ከተማር ወደ ምድር አምተን ስናየው የሚሆን አይመስለንም በዚህ በኩል ብናደርገው ይሄም አይገናኝ ብለን እናስባለን በዚህ እንላለን ያ የሚያስቸግረ ለምንድን ነው ከተግባር ጋር ልምድ ስለሌለን ነው ከተግባር ካለን ግን እነዛ ቲዎሪዎች በምድር ላይ ቦታ አላቸው ቲዎሪዎች የሚፈጠሩ ሰዎች እኮ መጀመሪያ ቲዎሪ ያለ የሚሰሩት ቲዎሪ የሚባለው ነገር መጀመሪያ ሊኖር አይችልም መጀመሪያ የሚኖረው ተግባር ነው ቅደም ተከተሉ ስናየው ቲዎሪ የሚመሰሩት ሰዎች ምሁራን ከምን ተነስተው ነው ከተግባር ተነስተው ነው በተግባር ካዩት ነገር ተነስተው ነው ቲዎሪ የሚያስቀምጡት ስለዚህ ተግባር አለ። ግን የትኛው ተግባር ነው ከየትኛው ጋር ይሄ ይስማማል ከየትኛው ጋር ይጋጫል የቱ ነው ይሄንን የሚገልጸው? ስንል ግን ተግባር ላይ ካላለፍነው ለማገናኘት ይከብደናል። ስለዚህ ያ ችግር የሚመጣው የትምህርታችን ተግባር ጋር እየተገናኘ ያለመማራችን ጉዳይ ነው። ስለዚህ መፍትሄው ሁለቱም ማገናኘት ነው። መልካም እንግዲህ የተከበራቸው አድማጮቻችን ደንባራዎቹ መገናኛ ብዙሃን በሚል ርዕስ ወደ አንባቢ የደረሰውን የዶክተር ጀማል መጽሐፍን በተመለከተ ነው ዛሬ የተገናኘ ነው። እሱም በተመለከተ ሀሳቦችን እያነሳን አሁንም ቆይታችን ይቀጥላል። ደንባራዎቹ መገናኛ ብዙሃን እኔ እንዳየሁት ደንባራ የሚለውን ቃል ለማየት ሞክሬ ነበርና የዓይን ብርሃን የሌለ የሚያስደነግጥ ነገር ሲያይ የሚደነግጥ የሚሸሽ የሚል ትርጓሜ አንዳንድ ቦታዎች ላይ አግኝቻለሁና ከብዙዎቻችን እዚህ እኔ ጋር ካሉት ባልደረቦቻችን ጋር መጽሐፉን ያነበቡት ጋር እንደ ስናወራ ይሄ ርዕስ አግባብ ነው ወይ የሚለው እርስዎም ከብዙዎቹ ይህን አስተያየት ተቀብሎታል ብዬ አስባለሁ። የመጽሐፍ የምረቃ መርሃ ግብሩ ላይ ይህ ሀሳብ ተነስቶ ይሆናል ብዬ አስባለሁ። በአጋጣሚ ያልተገኘውም አጠቃላይ ያለውን የሀገራችን መገናኛ ብዙሀን ይሄ ስያሜ ይገባዋል ወይም ብለው ያስባሉ? ይ አግባብ ነው ይህ ስያሜ ለእኛ ሀገር መገናኛ ብዙሀን አጠቃላይ ያለበት ሁኔታን ይገልጸዋል ብለው ያስባሉ? እንግዲህ እሱን ለማለት መጀመሪያ ነገር በዝርዝር ማየት ያስፈልጋል። አሁን በዝርዝር ከገባው ደግሞ ያው መጽሐፉን ማንበብ ማለት፣ መጽሐፍ ውስጥ ብዙ ነገሮችን አንስተዋል ይገባዋል ብሎ ሁለት ረጃጅም ሁለት ረጃጅም መጣጥፎች ናቸው ያሉት፣ ከሁሉም ረጅሞቹ እነሱ ናቸው። እዛ ዝርዝር አልገባም፣ ግን ምንድን ነው አንዱ ነገር ምንድን ነው ይሄ ምን አለ መሰለህ፣ እዛም ላይ የተነሳ ነገር አለ እንዳልከው፣ መረቃው ላይ እኔ አንዱ ነጥብ ምንድን ነው፣ ለምሳሌ ገዢ ትርክት የሚባል ነገር አለ አይደለም። ገዢ ሆነ ዶሚናንት ሆነ ናሬሽን አለ። ያምን ያደርጋል አእምሮአችንን በአንድ በኩል ብቻ እንድናይ እያረገናል። ለምሳሌ ይህ ርዕስ ደንባራዎቹ መንግስታት ቢሆን እዛ የጠቀስኳቸው ወይም ደግሞ ጨቋኞቹ መንግስታት ቢሆን ማንም ጥያቄ አይነሳም። እንደ ሁሉንም መንግስት ዝም ብሎ ጨቋኝ፣ ሁሉንም መንግስት የማይረባ ሁሉም ነገር ብሎ መውሰድ ጡር ነው ወይ የሚል ጥያቄ ይመጣል። ይሄ የሚመጣው ለምንድን ነው? ኦልሬዲ ገዢ የሆነ ትርክት አለ። በሌላ መንገድ አእምሮአችን ተስማምቷል ከዚህ በዚህ ነገር ተነግሯል መገናኛ ብዙሀን በሚመለከት ግን እስካሁን እነሱን የሚነካ አይደለም ይነገረን። በርግጥ ሚነካ በየሻዩ፣ በየቡናው፣ በየቤታችን፣ በየግላችን መገናኛ ብዙሃን እናማለን ታደብም አለ እንዲሁም የሚደሰትም ይኖራል። ምንም ጥያቄ የለውም። ለበርካታ ዓመታት፣ ለባለፉት ሃያ ሰላሳ ዓመታት መገናኛ ብዙኃንን የሚተች የሚሳደብ አይነት ነገር የበዛ ይመስለኛል። ለምሳሌ ኢቲቪ እንደዚህ የናሽናል ሚዲያዎችን እነዚህ ከመንግስት ጋር ወዳደሮች ናቸው እንዲ ናቸውና የሚል አይነት ቅጥያዎችን የመስጠት አይነት ነገር በስቶን የተመለከትነው ባለፉት ሃያ ዓመታት ብዬ አስባለሁ። ያው የእናንተንም ይጨምራል የእኛንም ይጨምራል እና ይሄ ነው ይሄ ትርክት ግን ያለው የት ጋ መሰለህ? በቃል ነው ያለው። ይሄ ቅድም እዚህ ኢንተርቪው ከመጀመሪያችን በፊት ያልኩ ነገር አለ። እኛ የቃል ህብረተሰብ ነን፣ ቃላዊ ህብረተሰብ ነን፣ ኦራል ሶሳይቲ ነን። በቃሌ ለምሳሌ ይህን ነገር ብልህ፣ አዎ ምናቸው ይረባል ምናምን ብለህ ትነግረኛለህ። ወደ ፎርማል ወደ መደበኛ ሆድ ሆነ በጽሁፍ ግን እኛ የጽሁፍ ሰው ሳይት ስላልሆን ተጽፎ ከዚህ በዚህ መንገድ ስላላየን ይህ እንዴት ሊሆን ይችላል ምን ማለት ነው የሚል ነገር ይመጣል። በእርግጠኝነት አንድ ሰው ካነበ በኋላ ግን ያሰበውን ነገር ሰባ ሰማንያ ፐርሰንቱ እንደሚቀንስ፣ መቶ ፐርሰንት ባልል እንደሚቀንስ እርግጠኛ ነኝ። እኔ ሌላው ነገር ምንድን ነው ለምሳሌ የዘረዘሯቸው ማሳያዎች በደንብ አሉ። እነዚያን ማየት ነው። ሁለተኛ ደግሞ ከሚደናበሩበት የሚወጡበትንም መንገድ አሳይቼ ነው እኔ የጻፍኩት፣ አሉ እንግዲህ ካየነው ክሪቲካሊ በደንብ ካየነው መፍትሄዎቹም አሉ። ግን አንድ ምሳሌም ደግሞ ልነግር ፈልጋለሁ። ለምሳሌ ቤት ቀየርክን በላንተ እና የሆነ ወፍጮ ቤት በጀርባ ኩል ወፍጮ ቤት አለ። ሌላ ቤት ማራጭ አላገኝህም፣ በቃ እስካገኝም ቢሆን እንግዲህ ምን አደርጋለሁ፣ አልተገኘም፣ ሌሎች በጣም ተወደዋል፣ ለጊዜውም ብለህ እዛ ወፍጮ ቤት አጠገብ ትከራያለህ እና ያ የወፍጮ ቤት ጩኸት ግን ይረብሻል እናንተም ስለሚረብሽህ ዝሮ ዝሮ ቤት ፈልግ ይወጣሉ። ብልትልናት እዛው ትቆያለህ። ዋጋው መጠነኛ ስለሆነ ለአንተ ተስማምተዋል። እዛ ከቆየ በኋላ አራት ወር አምስት ወር ከቆየ በኋላ ትረሳዋለህ። እራሱ ወፍጮ ቤት መኖሩም ትረሳዋለህ። አሁን ወፍጮ ቤቱ ስለሌለ ስለማይጮህ አይደለም፣ አእምሮህ ተላምዶታል። ልክ አንድ ሰው መድኃኒት ሁልጊዜ ያላግባብ ከወሰደ ሰውነቱ እንደሚላመደው፣ ያን ጩኸቱን አእምሮህ ተላምዶታል። ስለዚህ ከችግሩ ጋር መኖርን ትለምደዋለህ። ሰው ትረሳዋለህ። አሁን የሚዲያዎቹም ጋር ያለው ነገር እንደዚያ ነው አብረን ስላለን ሁልጊዜ በዛ ውስጥ ስለምናልፍ እኛ ጋዜጠኞቹም ሌላውም ሰው ችግሩ አለ፣ ግን እንዳለ ብዙም ላንቆጥረው እንችላለን። እና ያን የረሳነውን ችግር የለም ብለን የምልናስብ የምንችለውን ችግር ነው እኔ ለማሳየት የሞከርኩት። አሁንም ቢሆን ሰዎችን መንገድ ላይ ኢንተርቪው ብታደረጋቸው የሚነግሩህ እነዛን ችግሮች ነው። እነሱ ግን ሳይንሳዊ በሆነ መንገድ አይነግሩህም። እኔ ግን ሳይንሳዊ በሆነ መንገድ ሚዲያዎቹ የጎደላቸውን ነገር፣ ያ ደግሞ የደጋገሙ ስለሚሰሩት ትልቁ ችግር መሳሳት አይደለም፣ በዛ ስህተት ላይ መኖር ነው። እና አንድ ሰው ከለመደው አንድ ነገር ያው ያለ አይመስለውም። እና የመላመድ ጉዳይ ካልሆነ ይሄ ችግሮቹ በጣም ያፈጠጡ ያገጠጡ ናቸው። እነዛን ችግሮች ደግሞ ማየትና አይ ቲንክ ማስተካከል የበለጠ የተሻለ የሚሆነው እሱ ነው። ካልሆነ ምን ይሆናል? ያው ከችግሩ ጋር ሁል ጊዜ መኖር ማለት በሌላ መንገድ ችግራችን አይፈታም ማለት ነው። ስለዚህ ከዚያ አንጻር ነው መታየት ያለበት እንጂ አሁን እዛ ዝርዝር ውስጥ በእርግጠኝነት ከአስር ወይም ከሀያ በላይም ችግሮች አሉ። እነዛ እንግዲህ አይ እነዚህም አላደናበሯቸውም። እነዚህ እንዲያውም ተመችቷቸዋል እኛ ራሳችን አብረን እየተደናበርን ስለሆነ ላይታየን ይችላል ማለት ነው እንጂ በእነሱ ላይ ለመጨከን አይደለም ግን ለመለወጥ አለባቸው ለመጨከንም ሳይሆን እርስዎ አሁን እንግዲህ ቀደም ሲል የምንዳነሳ ነው የበርካታ ሌሎች ወጎችንም የያዘ መጽሐፍ ነው የመጽሐፍ ምናልባት እዚህ ላይ ብቻ ያተኮረ አይደለም ግን እርስዎም ደግሞ የጋዜጠኝነት መምህርም ስለሆኑ ስንገናኝ እነዚህ ጉዳዮች ላይ ማተኮራችን አይቀርም ዋናውን እዛ ጉዳይ ላይ የሚመለከታቸውን ሰው ስላገኘን ማለት ነው እና እርሰ ጉዳዩም ይሄ ስለሆነ የመጽሐፉ ርዕስ ሆኖ ጎልቶ የወጣው በነገራችን ላይ አንድ ነገር ጨምር። መጀመሪያ እኔ ደንበራዎቹ መገናኛ ብዙኃንና ሌሎች ነበር ያልኩት። ምክንያቱም ጠቅላላ ወደ ሀያ ስድስት ወይም ሀያ ሰባት መጣጥፎች ናቸው ያሉት። ይሄ በአስራ ዘጠናዎቹ አካባቢ እንደዛ የነበሩ መጽሐፎች እንደዛ ነበር የሚጻፉት። ወደኋላ ላይ ግን መጽሐፎችን ሳይ አንዱ ርዕስ ብቻ ያወጡና እና የሚለውንና ሌሎች የሚለውን በማሳጠር ይተውታል ለማሳጠር ሶ ይሄ የተሻለ ነው በሚል ነው እንጂ፣ እሱ ያው መጽሐፉ እንዳልከው እሱ ብቻ አይደለም፣ ሌሎችም አሉ። እንግዲህ አንዱ ጥያቄ መሱ ነበረ በዚህ መልሰውት ሄደዋል። የሀገራችን መገናኛ ብዙሃን ደንበራ ናቸው የምንላቸው ወይም ደግሞ የእርሶ ጋዜጠኝነትን ጋሬጠኝነት እያሉ የሚጠቀሷቸው ማሳያዎች አሉ ውስጥ ላይ እና አንዱ የመንግስትን የፕሮፖጋንዳ ማሽን ሆኗል። አንዱ ጋዜጠኝነት ልንላቸው ጋዜጠኝነት ሳይሆን ጋዜጠኝነት ነው ልንላቸው የምንችልበት አንዱ ማሳያ እሱ ነው እና እኛ ሀገር ላይ እኔ እንደ ባለፉት አምስት ዓመታት ወይም እንደዛ በነበረኝ የጋዜጠኝነት ተሞክሮ ሳየው የምንተማመንበት መገናኛ ብዙሀን ላይ ያን ያህል የህብረተሰብን የሚያገለግሉ ናቸው ብለን ልንወስን አንችልም። ክፍተቶች አሉ፣ ችግሮች አሉ የሚስተዋሉ ችግሮች አሉ። እንግዲህ ደሀገር ላይም ደሀጉር ላይም እስካለን ድረስ ሌሎች በርካታ ሀገሪቱ ላይ ያሉ ተግዳሮቶች ለዛም የራሳቸውን ድርሻ ያበረከታሉ። የዲሞክራሲ ፕላትፎርሙ እንደዛ እንደዛ ማለት እንችላለን። በርካታ ነገሮችን ግን ለምሳሌ አሁን አሚኮን ብንመለከት፣ ለምሳሌ ህብረተሰብን ከማገልገል አንጻር የገጠሩ ማህበረሰብ ላይ ሄዶ የተለያዩ የልማት እንቅስቃሴዎችን ይመለከታል። የማህበራዊ ተቋማትን ትምህርት ቤቶች ሲገነቡ፣ ጤና ተቋማት ሲገነቡ እንዲሁም ባለፉት ዓመታት አማራ ሚዲያ ኮርፖሬሽን የአርሶ አደር ሚዲያ እስከምባል ሁሉ ሲጠራኝ አስታውሳለሁ። ማለት እንደ የመዝናኛ እንኳን የሌለው ዝም ብሎ ጠዋት ማታ አርሶ አደሩ ጋር እየሄደ ፕሮግራሞቹ ጠቅላላ እሱን የሚመለከቱ አይነት ነገር ስያሜ ሁሉ ይሰጠው ነበር የሆነ ጊዜ ላይ። እና እኛ አገር ላይ ግን የምታዘበው የሚመስለኝ እንግዲህ የእኔ ነው፣ እርስዎ ያርሙኛል ያልተመጣጠነ ነገር አለ። አሁን አንዳንዴ ጫፍና ጫፍ ያለ ነገር ያለ ይመስለኛል። አሁን የፖለቲካ ስርዓታችንንም ስናየው ጫፍና ጫፍ የየራሱን ፍላጎት ጫፍና ጫፍ ወጥሮ ወደ መሀል የማይመጣ አይነት ፍላጎት አለን። ለምሳሌ አንድ መገናኛ ብዙኃን የሆነ ቦታ ላይ ሄዶ የአመራሮች የፖለቲካ ሰዎች እንደዚህ የተገኙበት ቦታ ላይ አንድ ድልድይ ሲመርቅ ቢመርቅ ወይም አንድ ትምህርት ቤት ቢመርቅ እንደዚህ አይነት ነገሮችን ሁሉ የፖለቲካ አይነት ነገር እየማድረግ አይነት ነገር አለ ና አንዳንዴ የፖለቲካ ሰዎችም ከማህበረሰቡን የወጡት ብዬ አስባለሁ። እርስዎ ምንትን ብለውታል? የልማት ጋዜጠኝነት ዴቨሎፕመንት ጆርናሊዝም፣ ከመሪዎች ጎን ሆኖ አብሮ እያገዙ የልማት እንቅስቃሴያቸውን እየደገፉ ችግሮች ደግሞ ሲኖሩ ችግሮቹን እያሳዩ ማገዝ ነው የልማት ጋዜጠኝነት። ሀገራችን ላይ የልማት ጋዜጠኝነት ስለምትከተል ማለት ና እንዲህ እንዲህ አይነት ነገሮች የመጋነን ነገሮች የሉም ያሁን መገናኛ ብዙኃንን እንደ ለጥጦ ሌላ ስም የመስጠት አይነት ነገር ና አንዳንድ የመገናኛ ብዙኃን እንትኑንም ያለመረዳት አይነት ነገር፣ አሁን ግንዛቤያችንም ትንሽ እንትን ማለትና፣ ከዛ ደግሞ ሚዲያውን ደግሞ ወደ ራሱ ነገር የመሳብ ዝም ብሎ ሌላ ስያሜ በመስጠት ወደ ራሱ ኢንተረስት ወደ ራሱ የመጠቀሚያ ማሽን አድርጎን ለመውሰድ የመሳብ አይነት ነገር አያስተውልም። ምን ይታዘባሉ እዚህ ላይ እርሷ? የሀገራችን መገናኛ ብዙኃን የግሉንና የመንግስት ስንመለከት ይሄ በተደጋጋሚ የተጠና ነው። ሁለት ጽንፍ ላይ ነው ያሉት። የመንግስት እንዳለ መንግስት የሚለውን በሙሉ ማጽደቅና ሁልጊዜ መንግስት ትክክል እንደሆነ እንዳልተሳሳተ በሚያመላክት መንገድ እና ከፍተኛ የሆነ ፍጹማዊ የሆነ ድጋፍ መስጠት፣ የግሎቹ ደግሞ መንግስት ምንም ነገር እንዳልሰራ አገር እንደፈረሰ፣ እንደተበላሸ ፍጹማዊ የሆነ ተቃውሞ ማሰማት። ሁለቱ የእነዚህ ችግሮች በዚህ መካከል የተለጠጠን ኢትዮጵያ መገናኛ ብዙሃን። ይህንን ሶሻል ሚዲያ ላይ ብትሄድ ያኑ ነው የምታየው። ይሄው ፓተርን፣ ይሄው አካ ድግግሜ ነው የሚሄደው። ይሄው ፓተርን ነው የምታየው ወይ ጭልጥ ያለ ደጋፊ ነው፣ ወይ ጭልጥ ያለ ተቃዋሚ ነው። መሀል ላይ የለም። ህዝብ ደግሞ መሀል ላይ ነው ያለው። ምክንያቱም ሚዲያዎችን የሚመሩ አካሎች ሰዎች ናቸው። በሶሻል ሚዲያ በማህበራዊ ሚዲያም በለው በዚህ በመገናኛ ብዙኃን በግልም በለው በመንግስትም በለው ሰዎች ናቸው። እነዛ ሰው ደግሞ ጥቂት ናቸው። ብዙ ህዝብ ያለው መሀል ላይ ነው ያለው እና ያ መሀል ላይ ያለው ህብረተሰብ በሁለቱ መካከል የተመታታ ነገር ውስጥ እንዲገባ መገናኛ ብዙኃንን እንዳያምን ወይም ደግሞ ጭልጥ ያለ የአንዱ ደጋፊ እንዲሆን ሁለቱ ገመድ እየጎተተው ያለ ህብረተሰብ ነው ያለው። ሜዳው ግን ትክክለኛው ሜዳ ሰፊውም ብዙ ማጫወት የሚችለው መሀል ላይ ያለው ነው። መገራችን ላይ ይሄ ፖለቲካውም እንደዛ ነው፣ ጽንፍ ነው የቆመው። መገናኛ ብዙሀን የፖለቲካ ስርዓቱ ነጸብራቆች ናቸው። ፖለቲካው ጤነኛ ሳይሆን መገናኛ ብዙሀን ጤነኛ ሊሆኑ አይችልም። ፖለቲካው ታሞ እኛ ጤነኛ መገናኛ ብዙሀን ይኖራል ብለን ማሰብ የለብንም። ምክንያቱም መገናኛ ብዙሃን የሚያገለግሉት ፖለቲካውን ነው። ስለዚህ የዛ ችግር መገናኛ ብዙሃን ላይ ይንጸባረቃል። ግን አብዛኛው ህዝብ ደግሞ ያለው መሀል ላይ ነው ያለው። ስለዚህ ያን ይሄ መሀሉ ሜዳ መጫዋት አለባቸው። ይህን ስንል መገናኛ ብዙሃን ለምሳሌ የመንግስትን መገናኛ ብዙሃን ብንመለከት ችግሮችንም ማሳየት መቻል አለባቸው። ብዙ ጊዜ ግን አያሳዩም። ለምሳሌ በዘመነ ኢህአዴግ ወደ አስር ነው ምናምን የስኳር ፋብሪካ በሚሊየንስ በሚሊየንስ በቢሊየንስ የሚቀጥር ገንዘብ አከሰሩ አስሩም አስሩም ወደቁ፣ ከሰሩ። የመጀመሪያው ሲሰራ ብልሽቱ ቢነገረን ግን ኖሮ ቢዘገብ ኖሮ ዘጠኙ አይከስሩም ይስተካከል ነበር ማለት ነው። እና የሚከስረው አገር ነው። ቀጥሎ ደግሞ ራሱ ፖለቲካውም ነው። ስለዚህ ያ ጽንፍ የሆነ ድጋፍ ለኢህአዴግ ምንም የጠቀመው ነገር የለም፣ በድምሩ ማለት ነው። በድምሩ በነጠላ በየጊዜው ሊጨበጨብ ይችላል፣ ግን እነዛ ጨብጨባ ተደምረው ግን አንድን መንግስት ሊጠቅሙት አይችሉም። ስለዚህ ያ ችግር የሚመጣው ሚዛናዊ ካለመሆን ነው። ጋዜጠኝነት ሚዛናዊነትን ይጠይቃል። ኦኬ ተጨባጩን በደንብ ማሳየት ይጠይቃል። ለምሳሌ ድልድይ ቅድም ተመረቀ ብላል። ድልድዩ ሲመረቅ ሁ መዘገብ አለባቸው። እኛ እኮ የመንገድ ችግር ያለብን ህዝቦች ነን፣ ያልተገናኘን ህዝቦች እኮ ነን። አንዱ ችግራችን እኮ አንገናኝም፣ ተለያይተን ያለ ነው። ቁጥራችን፣ ብዝሃነታችን፣ መልካችን በጣም ብዙ ነው። ግን በየቦታው ትንጣጥረን፣ ያ አንዱ ችግር መንገድ አለመኖር ነው። የመንገድ መስፋፋት ኔትወርክ ለምሳሌ በጣም ቢሰፋ ብዙ ችግሮቻችን በመግባባት በመነጋገር ሊያልቁ ይችላሉ። እና ድልድዩ መዘገብ አለባቸው ትክክል ነው። ግን ያ ድልድይ ጤና ጣቢያም ሊሆን ይችላል። ከዓመት በኋላ አለ ወይ እየሰራ ነው ወይ? እኛ ሆይሳል ተመረቀ፣ ድልድይ ተመረቀ ብለን ሂደን አብረን እናስመርቃለን ጋዜጠኞች። አዎ ትክክል ነው፣ ስራቸው ነው ይገባል። ግን ያ የተመረቀው ከዓመት ከስድስት ወር በኋላ ምን እየሰራ ነው ያለው ጤና ጣቢያው? ተመረቀ ተብሎ በስድስት ወሩ ስንሄድ ግን ጢሻ ከወረደው ወይም ደግሞ ህብረተሰቡ አሁንም ወደ ባህላዊ ሕክምና የሚሄድ ከሆነ ያ ኪሳራ ነው ማለት ነው። ሶ አሁን ያ ምንድን ነው? የፎሎ አፕ የሚባል የለም። ክትትል የሆነ ዘገባ ያስፈልገዋል። ክትትል ያደርጉም ችግር ሲኖር ደግሞ ችግሩ አይናገሩም። ያ ብቻ አይደለም። ሌላው ችግር አሁን የመንግስት ተቋማት እኮ ሚዲያ እየተቆጣጠሩ ነው ያሉት። እኔ ትልቁ ችግር አሁን ስፖንሰር እና አውት ሶርስ በሚባል ተቋሞቹ ራሳቸው ሚዲያ የሆኑ ነው ያሉት ይሄ በስፋት አይቼዋለሁ አሁን እንደዚህ እንደዚህ እንደዚህ ስደምራቸው ነው መደናበሩ የሚመጣው ለምሳሌ ይህን ይህችን ብቻ ነው በትክክል ባብራራት ደስ ይለኛል ለምሳሌ የአየር ሰዓት ይገዛል ተቋማት የአየር ጊዜውን እየወሰዱት ነው ያሉት ይሄ የአየር ጊዜ ግን እነሱ የሰሩትን መልካም ስራ ለመዘገብ ነው የተዘጋጀው መግዛት አይገባቸውም ገንዘብ ማውጣት አይገባቸውም የእነሱ ነው በሰሩ ሰዓት ራሱ መዘግብ አለበት ሚዲያው መዘገብ ነው ያለበት በሰሩ ሰዓት መልካም በሰሩ ሰዓት ሂዶ ማሳየት አለበት ችግር ደግሞ በተፈጠረ ጊዜ አሁንም ማሳየት መቻል አለበት። የመንግስት ተቋማት ራሳቸው ግን ሚዲያውን ከተቆጣጠሩት ችግሩ አይዘገብም። ሁልጊዜ እነሱ መልካም ኖረም አልኖረም፣ እነሱ ሚዲያውን ተቋጥሮታል። አሁን የጋዜጠኛው ሚና ምንድን ነው? ዜሮ። ጋዜጠኛው ምንም የሚያደርገው ነገር የለም። ይሄ በሌላ መንገድ ምን ማለት ነው? ሀምሳ ተቋማት ካሉ ሀምሳ ተቋማት ምን ይወስዳሉ? የአየር ጊዜ ይወስዳሉ። ዩኒቨርሲቲዎች እኮ በጣም በብዛት እየወሰዱ ነው ያሉት። ይወሰዱ ነው። ከዛ በኋላ ስለ እነሱ የሚዘገብ ነገር አይኖርም እነሱ ራሳቸው እየዘገቡ ነው ያሉት። የእነሱ ሰዎች ግን ምንድን ናቸው? ህዝብ ግንኙነት ናቸው። ህዝብ ግንኙነት ዋናውን ሚዲያ የመንግስትን ሚዲያ መቆጣጠር የለበትም። ይሄ ከአስተምህሮቱ ውጭ ነው። ይሄ ከፍልስፍና ውጭ ነው። ይሄ ከጋዜጠኝነት መርህ ውጭ ነው። ምክንያቱም ህዝብ ግንኙነት በራሱ መንገድ ነው የራሱን ስራዎች ማስታወቅ ያለበት። ብሮሹር ሊያዘጋጅ ይችላል። ዌብሳይት ሊከፍ ይችላል። በፈለገው መንገድ ማድረግ ይችላል። ያንን ይሄን ይሄን ሬዲዮ ጣቢያ ግን መጥቶ መቆጣጠር የለበትም። ይሄ ከሆነ ሙያው ተደበላለቀ ማለት ነው። እና ይሄ መደበላለቅ ከመደናበር በላይስ አይደለም ወይ? ከዚህ በለጥ መደናበርስ ምን አለ? ከዚህ በኋላ እየተቆጣጠሩ ከሄዱ ቅድም ያልነው አሁን እናንተ ልማቶችን እየዘገብን ጥፋቶችን ደግሞ እያስተካከልን እንሄዳለን፣ ምን ነገር ይቀራል ማለት ነው። ጥፋቶች አይዘገቡ። እነዚህ ተቋሞች ደግሞ የሰሩትን ብቻ ሳይሆን ከሰሩት በላይ ይናገራሉ፣ ሚዲያ እስካገኙ ድረስ። የህዝብ ግንኙነት ስራ የራስን ስራ ማስተዋወቅ፣ ማጉላት፣ ስምን መከ መገንባት ነው። ስለዚህ ይሄ ስራ ሂዶ ሂዶ ምንድን ነው የሚያደርገው? ትርፍን ሳይሆን ኪሳራ ነው የሚያወጣው ስለዚህ መገናኛ ብዙኃንን ከተቋቋሙበት ዓላማ ውጭ ስራ ላይ እየዋልን ነው ያለ ነው ኢትዮጵያ ውስጥ። ይሄ ደግሞ በጣም ቀጥሏል። እጅግ በጣም በስፋት ነው የቀጠለው። አሁን እና የት ነው የሚያቆመው? በዚህ ሙያ ላይ ያለን መምህራን ምሁራን ካልተናገር ማን ይናገርሽ? ይሄ እኮ የህሊናም ጥያቄ እኮ ነው። ለምሳሌ የኢትዮጵያ ቴሌቪዥን ዜና ሳዳምጥ ሲጀምር የንግድ ባንክ ስቱዲዮ ብሎ ሲጀምር እኔ በጣም ፊል ያደርጋለሁኝ፣ እንደ ባለሙያ እንደ ባለሙያ ነው። እኛ ምንም ምቀኝነትም የለብንም፣ በምን እንገናኛለን? ይሄ እንድታስብ እንድታውቁሉ ይፈልጋለን። እኛ እኔ በምን ምን ያገናኘኛል? ግን ይሄን ጽሁፍ ከጻፍኩ በኋላ ምንድነው ብዬ ሰዎችን መጠየቅ ጀመርኩኝ። ሲቢኢ ስቱዲዮ ይላል፣ ረ ይሄ ነገር ምንድን ነው? ሰዎችን ጠየኩኝ፣ ጋዜጠኞችን ጠየኩኝ፣ ኢቲቪ ያሉ ሰዎች ጠየኩኝ። እሱን የሰራለት ተባልኩኝ፣ ወይም ገንዘብ የሰጠው ኋት ይበር በቃ። ይሄ ከሆነ ምን ማለት ነው? እንዴት ከዛ ስቱዲዮ ውስጥ እንዴት እኔ እውነት ትክክለኛው ነገር ይቀርብልኛል ብዬ እንደት ተጠብቃለሁኝ? ነገጧት ደግሞ ሌላው ይቆጣጠሯል። አንዱ ስቱዲዮ የአማራ ብዙሃን መገናኛ ነገጧት ይቀጥላል። አንዱ ይሰጣል፣ ስቱዲዮ ለአንዱ ይሸጣል። ይሄ ሪሊ በጣም በጣም አደገኛ አዝማሚያ ነው። ይሄ አዝማሚያ መስተካከል አለበት። ይህ ካልሆነ መገናኛ ብዙሃን የህዝብ ናቸው የሚለው ነገር ቀልድ ሆኖ ነው የሚቀረው። የተከበራቸውም አድማጮቻችን ደንበራዎቹ መገናኛ ብዙኃን በሚል ርዕስ ወደ አንባቢ ሰሞኑን የደረሰውን የዶክተር ጀማል ሙሐመድን መጽሐፍ በተመለከተ ከዶክተር ጀማል ጋር እንግዲህ እዚህ ስቱዲዮአችን ድረስ መጥተው መጽሐፋቸውን አስመልክቶ ሀሳቦችን እያነሳን ቆይታ አድርገናል። ያደረግነው ቆይታ የመጀመሪያውን ክፍል ነው ዛሬ ያስደመጥናችሁ። ቀጣዩን የቆይታችንን ክፍል ደግሞ ሳምንት ይዘንላችሁ የምንመጣ ነው የሚሆነው። አብራችሁን ስለነበራችሁ እጅጉን እናመሰግናለን።